እሺ ምንድን፣ ዛር አብረን ያደግከው ምን አደረከው? እስከ ዛሬ ማበላሸት፣ ማሰናከል፣ ማጣላት ማጣላት ነው፣ በዘመኑ ሁሉ በምንድን ነው የምትፈትነው ዛሩ? ያ በቃ ማጣላት፣ ህይወት እንዳይኖረው ኑሮ እንዳይኖረው በረከት እንዳይኖረው መዘጋጋት ነው። ነገሮቹን ሁሉ ዘጋግተህበታል ለስንት ዘመን እድሜ ሙሉ። ሲጀምር እንዲያቋርጥ ታደርጓለህ። የሆን ነገር ሲያስብ እንዳይከናውንለት ታደርጋለህ። ቀድመን ዘ ማን ትባላለህ? ዛ ጠቋነ አዳን ሞቴ ማነህ? ዛር ቡዳ። ዛር ቡዳ ምንድን ነው? እድሉ ማበላሸት ነው፣ ጤናውን ማወክ ነው። ምንድን ነው? ስራውን ከሰራ በኋላ መበለሻሸት። እንደዛ ነው። በቃ ስራውን ብቻ ነው የምታበላሸው? ለምን ደው እንዳይሰራ የፈለግከው? በቃ አይ፣ ምን አይተህበት? ቢሰራ የት እንደሚደርስ አውቀ ነው። ጥሩ ደረጃ እንደሚደርስ አውቀ ነው። እናቃለን እሱማ። ምን አልከኝ? ምን የተባልክ? አይ ቆፍጠን ድምጋ ተናገና። ምን አገውን የተባልከው? መተቱ መተት አበላሽ ነው፣ አበላሽ፣ አበላሽ፣ አበላሽ። ስንት ሰው መተቶበታል? ብዙ ነው፣ ብዙ ነው የመተተበት ምን ምን አድርጉ ተብላችኋል? ግጁን፣ ምን ምን አድርጉ ተብላችኋል? በቃ አበላሽ ነው አበላሽ፣ ግደል እንዲህ ነው። በቃ አበላሽ ግደል ነው፣ እሳቀው ነው። በቃ ምን ምን አበላሽበት? ኧረ ሁሉ ነገር የማይበላሽ ምን ነገር አለ? በቃ ታንከራትቱላችሁ ከሰው እንዳይግባባ። እሺ ከሰው እንዳይግባባ እናደርገዋለን። በጀት ታንከራትቷላችሁ። ያው ይሄዳል ሁሉ ይሄዳል። አሁን ስራ ጀምሯል። ስራ ጀመር ሳይሆን የሆነ አንዳንድ የሚሰራቸው ነገሮች አሉ፣ ያስፈጽማል ጉዳዮቹን። እንደዛ ነው አሁን ያለው መቼኝት። ያዝከው ው የእኛ እስር ነው ነገር እየውን እስር ነው በቃ ህይወቱን እስር ማንነቱን እስር ስራውን እሰር። በቃ እሰር ነው የኛ ህዝብ፣ ቃሉ ራሱ ማሰር ነው። በቃ እሰረው፣ አጥፋው፣ አጥፋት፣ ሰው እንዳይሆን አድርገው፣ በሽተኛ እንዲሆን አድርገው፣ እድሉን ዝጋው። እንዲህ ነው አሳሪ ብቻ። ፈቺ እኮ ጠፋ። ፈቺውንም የሚያሳድደው ብዙ ነው። ለምን? አሳሪ በዛ። አሳሪዎቹ ተባብረው ፈቺዎቹን ያሳድዳሉ። ይህ ሰው እንግዲህ ለዘመናት ታስሮ ነበረ። እዚህ ጉባኤ የመጣው በቅርብ ነው። በጣም ትልቅ ደረጃ የሚደርስ ነው። አላማውን እቅዱን ነገረኝ። አይዞ ጸልይልሃለሁ አልኩት፣ ሄደ። ከዛ በኋላ ራሱ የቅድስ ከቅድስ ሥላሴ የጸበል ቤት ማሰሪያ ብሎ አሸዋ መጥቶ አስገለበጠ። ዛሬ ደግሞ ሀሳቡን እቅዱን ሁሉ እዚህ አምጥቶ ይህን ይባረክልኝ ብሎ ፋይሎቹን አመጣ። ይሄ ሀሳብ ለረጅም ጊዜ ሳስቦ ነበር። ትልቅ ሀሳብ ነው እንግዲህ ሳስቦ ነበር ግን ው ተዘግቶብኛ ጋር ያንን እንደማከናወን እኮ ምንም ነገር ይችላል፣ አቅም አለው። ግን ምን ጠላት ነው አስሮታል። አይዞ አልኩት። ው ቅድም እዚሁ ጸበል ቤት ውስጥ ነው ጸሎት አደርግለት፣ ቅባ ቅዱስ ቀባው። ያንን ፋይል ስባርከው ጠላቱ ው ተጋለጠ፣ ተያዘ። ማለት ሀያችው የታሰረ የሚፈታ ነው እግዚአብሔር የታሰረን የሚፈታ ነው። ስንት ቁ ስንት ደረጃ የሚደርስ ነበር። አብዛኞቻችን ትልቅ ደረጃ ነበር ምንደርሰው፣ ግን ታስረናል። ከልጅነታችን ጀምሮ አቅም እንዳይኖረን ተደርገናል። አጋንንት ውስጣችን ካለ እግዚአብሔር አያድርማ። አሁን ጌታችን ኢየሱስ ክርስቶስ አህያይቱ ከተፈታች በኋላ ነው የተቀመጠባት። እኛ ኃጢአት አስሮን አጋንንት አስሮን እንዲቀመጥብን አይችሉም። መንፈስ ቅዱስ ያድርብን አይችልም? መንፈስ ቅዱስ ያለበት ሰው ነው ነገሮች ሁሉ የሚከናወንለት፣ የተባረከ ሰው የሚሆነው ነገሮች ሁሉ የሚስተካከልለት፣ የሚፈታ ሰው ነው። ስንፈታ ነው የምንባረከው ነገሮቻችን የሚከናወኑት። ይሄ ሰው ዛሬ ተፈታ፣ ነገ ይከናወንለታል፣ ነገሮች ሁሉ ይስተካከላሉ። ለምን ያሰረው ተፈታ። አሁን ከዚህ በኋላ እሱ የሚነግሰው አጋንንት ሳይሆን እግዚአብሔር ነው። ተፈታ። አያችሁ? መፈታትን በጣም ከልባችን መፈለግ አለብን። መፈለጋችን በምንድነው የምናረጋግጠው? በመጸለይ በመስገድ፣ ጥናትን በመቀጥቀጥ በመቁጠራ ያሰከኝሁል በኢየሱስ ክርስቶስ ልቀቀኝ፣ ፍታኝ እያገ በቅድስት ሥላሴ ስም ፍታኝ ፍታኝ፣ ያሰከኝ በድንግል ማርያም ስም ፍታኝ፣ በቅዱስ ሚካኤል ስም ፍታኝ እያገኝ መቀጥቀጥ ታስረ ምንም ነገር እናከ ነው ብንማ ገንዘብ ቢኖረን ምንም ማድረግ አንችልም። አይገርምም? ማድረግ እየቻልን አቅም እያገ ምንም ማድረግ አንችልም። አቅም እያለን ለምን? በቃ አልተፈታ ነው። ስንፈታ ነው ማድረግ የምንችለው። ስለዚህ ለመፈታት የበለጠ መትጋት መበርታት ያስፈልጋል። ሳይሰንፉ ተስፋ ሳይቆርጡ እግዚአብሔር ቀን አሉ። ለመፍታት ቀን አለው። በሁላችንም ቀን ሰጥቶናል ምንፈታበት እኛ ተፈተን ነው እዚህ ጋር ቆመን ምናገለግለው። ባንፈታ እናገለግላችሁም፣ አይገባንማ። እኛ ታስረን እናንተ እንፈታ አንችልም። የሚፈታ ነው ጌጋው እንዲፈታ የሚጥረው የሚያግዘው ከዚህ መትጋት መበርታት ያስፈልጋል። ምን አልከኝ? አይደከመ ደከማችሁ? ስንት ዓመት እናንተ አዳከማችሁ ታደገ አግብቷል። አግብቶ ነበር፣ አግብቶ ነበር ግን ለካ ረዳን ካተተ

አጠቃቀይ ስንት ናችሁ? እጁ አጠቃቀይ ስንት ናችሁ? 12 በሉ። ቀና በሉሽ፣ ቀና በሉ። በቅድስ ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም፣ ሁላችንም የዛር ቡዳ፣ አይነጥላ፣ መተቶች፣ ድግም፣ ሟርት፣ እርግማን ለቀነው ነው። ወደ ሲዮን እንገባለን። በቅዱስ ድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም፣ ሁላችንም ከዛሬ ጀምሮ ለቀነዋል፣ አንደርስበትም። በጌታችን በኢየሱስ ክርስቶስ ስም ነፍሱን ፈተናል መንፈሱን ፈተናል። ደሙን ፈተናል። ስጋውን ፈተናል። እድሉን ፈተናል። የህይወት መንገዱን ለቀናል። ለቀነው በኢየሱስ ክርስቶስ ስም እግዚአብሔር። ገጽጻችሁ እንደምን አለ? እግዚአብሔር ይመስገን አባ። ማነው ስምህ? አማ ጊዮርጊስ። መታሰር እንዴት ትገልጿለህ? በህይወት መታሰር አቅም እያለ መስራት እየቻግ አለመስራትን በምን ትገልጿለህ? መሰቃየት እንዲሁ ታስሮ እውነት በጣም ከባድ ነው አባ። በጣም ከባድ ነው። በህይወትም ሙሉ ብዙ ጊዜ ተሰቃይቻለሁ እና ለኔ በጣም ከባድ ነው። መቼ ነው የነቃበት ለመጸለይ እሱን ለመዋጋት ለመቀጥቀጥ፣ መቼ ነው የተነሳው? ከአስር አመት በላይ ሆኗል። ምቀጠቅጠው ያው ጸሎት ቤት አለኝ። አስር አመት የታገልከው? አዎ እንደዛ ነው። ከአስር አመት በላይ ሆኗል። እንደውም ጸለይ ያለው ሰግዳለሁ፣ ግን ያው የነበርኩበት ቦታ ቤተ ክርስቲያን ምንም ስለሌለ ትንሽ ያስቸግረኝ ነበር። ከእሷ ራስቆረጠም አስር አመት ቀጠቀጥኩት አልወጣም። በቃ ብለ ተስፋ አልቆረጥክም ለማቆም? እኔ እንኳን ተስፋ አልቆረጥኩም። ያው ትምህርቱንም ስለምከታተል የመምህር ግርማንም የመምህር ተስፋዬንም ሁሉንም ስለምከታተል ብዙ ተስፋ ለመቁረጥ እንኳን አላሰብኩም። አሁን ጀምረው ተስፋ የሚቆርጧሉ፣ በአጭር ጊዜ ገመን ያወጣልኝም የሚሉ አሉ። አንድ ዓመት ቀጥቅጠው ሁለት ዓመት ቀጥቅጠው እነሱ ምን መልእክት አለ ያው ትምህርቱን ካልሰሙት ተስፋ ቶሎ ሊቆርጡ ይችላሉ። ትምህርቱን የሚሰማ ሰው ግን ተስፋ ቶሎ አይቆርጥም ብዬ ነው የማስበው። እና እንደዛ ነው። ተባረክ። ጌታችን ኢየሱስ ክርስቶስ ከአንተ ጋር ያው። ነገር ሁሉ ከዛሬ ጀምሮ ይከፈት። እግዚአብሔር ይባርክ። እግዚአብሔር ይፍታ። ተባረክ። እሺ፣ እሺ፣ እሺ።